ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ዛሬ ላወራችሁ የምፈልገው እንቅፋቶችን ስለማንሳት ነው። አንዳንድ ነገሮቹ ምንድናቸው? የሆነ ሰው ታውቃላችሁ፣ በመንፈሳዊ ሕይወት የማደግ እፈልጋለሁ፣ እግዚአብሔር እንደሆነ የሚፈልገውን ነገር መሆን እፈልጋለሁ፣ ነገር ግን የሆነ ነገር እያስቆመኝ ነው፣ የሆነ እንቅፋት የሆነብኝ ነገር አለን እንበል። ዛሬ በህይወታችን ላይ እንቅፋት የሆኑትን የተወሰኑ ነገሮች እንዴት እንደምናነሳቸው እናወራለን። እኔ ይህንን ትምህርት ጉድጓዶቹ ተደፍኗል ብዬ መጥራት እፈልግ ነበር፣ ነገር ግን ሰዎች ይህንን ነገር በጠረጴዛ ላይ ቢያገኙት ሊገባቸው ስለማይችል ሰዎች በደንብ እንዲረዱ ያኛውን መርጠናል። ስለዚህ መጽሐፍ ቅዱስ እንደዚህ ይላል፣ የህይወት ውሃ ምንጭ ከውስጡ ይፈልቃል። አሁን ስለሆነ ነገር ለአንድ ደቂቃ እንድታስቡ ፈልጋለሁ። የአእምሯችን አንዱ ጥሩ ነገር የሆነ ነገር በአይናችን እያየነው ባይሆን እንኳን በአእምሯችን ምስሉን ማየት እንችላለን። በአእምሯችን ምስሉን ማየት እንችላለን። ስለዚህ ስንቶቻችሁ በቤታችሁ ውስጥ ቧንቧ አላችሁ? ለምሳሌ ልክ እንደሚደፈን የኩሽና ቧንቧና ውሃ እንዲወርድ ስታስጀምሩት የምታገኙት በጣም ጠብ ጠብ ጠብ አንዳንዴ በጣም በብዙ አቅጣጫ ይሄዳል። እንደዛ ሆኖባቸው ያውቃል? ከብዙ ዓመታት በፊት አሁን እንደሚመስለኝ መሳሪያዎቹ ተሻሽለዋል፣ ምክንያቱም እንደዛ አይነት ነገሮች አይፈጠሩም። ግን ከቧንቧዎች ታች የሚገቡ በጣም ትንሽዬ ብሎኖች ነበሩ። ይህንን የሚያስታውስ አለ? ከዛም ቧንቧው መደፈን ሲጀምር፣ ያንን አውጥተን ማጽዳት አለብን። ውሃው በትክክል እንዲወርድ እንቅፋቶቹን ማስወገድ አለብን። በቤቱ ውስጥ በትክክል ውሃ የማይወርድበት ቧንቧ እንዲኖረው የሚፈልግ ሰው የለም። እና ሁላችንም በኃይል የሚወርድ ውሃ እንፈልጋለን። ብዙ ኃይል የሌለው ውሃ አንፈልግም። በደንብ የሚፈስ ውሃ ማግኘት እንፈልጋለን። እና ታውቃላችሁ አለም ከእኛ ሲወጣ ማየት የሚፈልጉት እግዚአብሔርን ሙሉ በሙሉ እንድንመስል ነው። በጣም ብዙ ክርስቲያኖች አንዳንድ ጊዜ ትንሽዬ መልካምነት ያሳያሉ። አንዳንዴ ትንሽዬ ስስ የሚል ያሳያሉ። ሁላችሁም ስ በሉ ስለዚህ እሁድ ቤተ ክርስቲያን ሄዳችሁ ትንሽዬ ነገር ታፍሱ ይሆናል። ነገር ግን ሰኞ እንደገና በዓለም ተደፍናችኋል እና ይሄ ትክክል አይደለም። ታውቃላችሁ እዚህ የመምጣታችሁ ዋና ምክንያት ወደዚያ ስትወጡ የተሻለ ጸባይ እንዲኖራችሁ ለመማር ነው። ሁልጊዜ በኮንፈረንስ ለሚደሰቱ ሰዎች እንደዚህ ይላቸዋል። አዎ ጆይስ በቴሌቪዥን አያት ነበር። አሁን እሷ እውነተኛ ሰው እንደሆነች አይቻለሁ። በጣም ተደስቻለሁ። ታውቃላችሁ፣ እኔ ምን እንደምመስል ለማየት ሳይሆን የመጣችሁት ለሌላ ነገር ነው ብዬ ተስፋ አደርጋለሁ። እግዚአብሔር በዓለም ላይ ማድረግ የሚፈልገው ነገር አለ እና ያንን ለማድረግ ሁላችንም በህይወታችን ውስጥ ሙሉ ፍሰት መኖር አለበት። አሁን ኢየሱስ በዮሐንስ ሰባት ባት 37 እና 38 ላይ የበዓሉ መጨረሻ በሆነው በታላቁ ቀን፣ ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ይህ በራሱ ራሱን የቻለ ትምህርት ነው አይደል? በሕይወታችሁ ከተጠማችሁ፣ ከራባችሁ፣ ምን እንደምትፈልጉ የማታውቁ ከሆነ ኢየሱስ ክርስቶስ ሁሉ መልስ እኔ ጋር ስላለ ወደ እኔ ኑ ብሏል። ከዛ እንደዚህ አለ፣ በእኔ የሚያምን፣ በእኔ የሚደገፍ፣ በእኔ የሚያምን በእኔ የሚተማመን መጽሐፍ እንዳለ የህይወት ውሃ ምንጭ ከውስጡ ወይም ከሆዱ ያለማቋረጥ ይፈልቃል። ሁላችሁም ያለማቋረጥ በሉ። በኮንፈረንሱ ብቻ ሳይሆን ውር ጥዋት ብቻ ሳይሆን የህይወት ውሃ ምንጭ ያለማቋረጥ ይፈልቃል። አሁን ይህ ምን ማለት ነው? ይህም ማለት በህይወታችን ውስጥ የደስታ ፍሰት የሰላም ፍሰት፣ ከውስጣችን የሚወጣው የመንፈስ ፍሬ ፍሰት፣ ከውስጣችን የሚወጣው የመልካምነት ፍሰት ምህረት ሊኖረን ይገባል። በሕይወታችን ውስጥ የመልካምን ነገር ፍሰት ሊኖረን ይገባል። እና ጥሩ ነገሮች ከውስጣችን እየፈሰሰ ሲወጣ በሕይወታችን መደሰት ብቻ ሳይሆን ለሌሎች ሰዎችን በረከት እንሆናለን። ዛሬ ልጠይቃችሁ የምፈልገው ነገር ከእናንተ የሚወጣው ነገር ምንድን ነው? ራሴን እጠይቃለሁ፣ ጆይስ ከአንቺ ውስጥ የሚወጣው ነገር ምንድን ነው? አንዳንዴ ጥሩ ነገሮችና፣ በሌሎች ቀኖች ትንሽዬ ነገሮች። ያንን ማስተካከል እፈልጋለሁ። አሜን። ከእናንተ የሚወጣው ነገር ወደ እናንተ ከሚገባው ነገር በላይ አስፈላጊ ነው። በሕይወታችን ስለምናገኘው ነገር ወይም ስለማናገኘው ነገር ወይም መጥፎ ሁኔታዎች ስላለመኖራቸው በጣም እንጨነቃለን። እግዚአብሔር እንዲገባን የሚፈልገው ነገር ወደ እኛ ከሚወጣው ነገር ይልቅ በእኛ ውስጥ ያለው ነገር በጣም አስፈላጊው ነው። ምክንያቱም በውስጣችን ትክክለኛው ነገር ካለ እና ለሕይወታችን እንቅፋት የሆኑ ነገሮችን ካስወገድን ትክክለኛው ነገሮች ወደ እኛ መፍሰስ ይጀምራል እና እሱም በረከት የሚሆነው ለእኛ ብቻ ሳይሆን ለሌሎች ሰዎች በረከት ይሆናል። በሕይወታችሁ ውስጥ ጥሩ ፍሰት እየተስተጓጎለ ነው። ከእኛ የሚወጣው ነገር በህይወት ያለ ወይስ የሞተ ነገር ነው? ሕይወትን ይሰጠናል ወይስ ሞትን ይሰጠናል። በጭራሽ ፍሰት አለ። ከእግዚአብሔር የምትሰሙ አይመስላችሁም? የእግዚአብሔርን መኖር ማወቅ የማትችሉ ይመስላችኋል? ደስታ የላችሁ፣ ሰላም የላችሁ፣ ምንም ነገር በትክክል አይሰራም። ሁሉም ነገር ትግል ነው። አንዳንዶቻችሁ ስለምን እያወራ እንደሆነ ታውቃላችሁ። እኔ ሊገባኝ አልቻለም። ቤተ ክርስቲያን ሄዳለሁ። የሆነ ነገር ትክክል አይደለም። የሆነ ነገር ትክክል አይደለም። አንዳንድ ጊዜ ቧንቧችንን የሚደፍኑብን ነገሮች አሉ እና አማኝ ስትሆኑ ነገር ግን መኖር ያለባችሁን ህይወት የማትኖሩ ከሆነ በጣም ትበሳጫላችሁ። ኢየሱስን ተቀበላችሁ ቃሉን ከማንበባችሁ በፊት ቀኑ ሙሉ ኃጢአት ስትሰሩ ምንም ነገር አይሰማችሁም ነበር። ግን ኢየሱስን ከተቀበላችሁና የተሻለ ነገር መማር ከጀመራችሁ በኋላ አሁን በፊቱ አይነትም ኑሮ መኖር ከቀጠላችሁ ጎስቋላ ትሆናላችሁ። አሁን ይህንን እላለሁ እንድታስታውሱ ትፈልጋለሁ። ከበደለኛ ህሊና በላይ የሚያሳዝን ምንም ነገር የለም። ብዙ ሰዎች መተኛት በጣም ይከብዳቸዋል። ሁሉም ሰው አይደለም ነገር ግን ብዙ ጊዜ መተኛ ሲከብዳችሁ በህሊናችሁ ላይ የረበሻችሁ ያለ የሆነ ነገር አለ ማለት ነው። እናንተ ያላስተካከላችሁት ነገር አለ ማለት ነው። ነገሮቹን ዝም ብለን ማለፍ ላይ በጣም ጎበዞች ነን እና በልባችን ጀርባ በሆነ ቦታ ላይ እናስቀምጠውና ምንም ነገር እንደሌለ እናስመስላለን። ከሁለት ወይም ሶስት ዓመት በፊት ያጋጠመኝ የማስታወሰው የሆነ ነገር ነበር እና በጥሩ ሁኔታ እየተኛው አልነበረም። ይህም እኔ ላይ ብዙ አይከሰትም ነበር። እገላበጥና ከእንቅልፌ እነሳ ነበር። ለሊት 11 ሰዓት ተነስቼ እግዚአብሔር እንደዚህ ያልኩት ከዛን ሰዓት ቀድሜ በጠየኩት ብዬ እመኝ አለው። ችግሩ ምንድን ነው አልኩት። እግዚአብሔርን ችግሩ ምንድን ነው ብላችሁ ከጠየቃችሁት እና እውነቱ መስማት የምትፈልጉ ከሆነ ይነግራችኋል። ነገር ግን የሚናገረው ነገር ላትወዱት ትችላላችሁ። እኛ ሁልጊዜ ችግሮቻችን ሌሎች ሰዎች ያደረጉብን ነገር እንዲሆን እንፈልጋለን። ነገር ግን በዛን ጊዜ እግዚአብሔር ወዲያውኑ ያልኩትን ነገር ወደ ልቤ አመጣው ለመተኛት ከመሄዴ በፊት ለሆነ ሰው ያሳየሁትን ባህሪ አሳየኝ እና እኔ ዝም ብዬ አልፌው ሰበብ ፈጥሬ ነበርና አላስተካከልኩትም ነበር አያችሁ ብልህ መሆን አለብን የሆነ ሰው ስሜት ከጎዳን ይቅርታ ማለት አለብን መጥፎ ባህሪ ካሳየን ይቅርታ ማለት አለብን መጥፎ ባህሪ አሳይተን፣ በስራ ላይ አስቸጋሪ ቀን አሳልፌያለው ማለት የለብንም። ለመጥፎ ባህሪዎች በጣም ብዙ ሰበቦች እንፈጥራለን እና እኛ ማድረግ ያለብን እግዚአብሔር እንዲረዳን መፍቀድና እግዚአብሔር ሆይ እንደዛ መሆን አልፈልግም፣ እንድትረዳኝ እፈልጋለሁ ማለት አለብን። ከህሊናው ወቀሳ የከፋ ነገር የለም። ዮሐንስ 4:14 ኢየሱስ እኛ ጉድጓዱ ጋር ያለች ሴት ከምንላት ጋር እያወራ ነበር እና እንደዚህ አለ እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም እኔም የምሰጠው ውሃ በውስጡ የሚፈልቅ የሚፈስ ሳያቋርጥ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል። አሁን የዚህ ምስል እንዲኖራችሁ እንድትሞክሩ እፈልጋለሁ። ሕይወት እንዴት ጥሩ ነው! በውስጣችን ሕይወት ሲፈልቅ ሕይወት ሲፈልቅ ደስታ በውስጣችን ሲፈልቅ እንዴት ደስ ይላል! ለብዙ ዓመታት ጠዋት ከእንቅልፍ የስነሳው ወደ መኝታ ለመሄድ በጣም ጓጓ ነበር። ለመተኛ ስሄድ ለመነሳት ጓጓ ነበር። ታውቃላችሁ በምንም ነገር አልደሰትም ነበር። በመጨረሻም ዮሐንስ አስር አስርን ሳገኘው ለእኔ በጣም አስፈላጊ ነበር እና ኢየሱስ የሞተው ዝም ብዬ ኖሬ አንድ ቀን ገነት ለመግባት ሳይሆን፣ ግን እሱ የሞተው በሕይወታችን እንድንደሰትና ሕይወታችን ሞልቶ እንዲትረፈረፍ ነው። በሕይወታችን መደሰት ማለት የፈለግኩትን ነገር አገኛለሁ ማለት አይደለም ወይም ረፍት ላይ ሆኜ እኖራለሁ ወይም በሕይወት የጥሩ ሰዎች ብና ይኖራሉ ማለት አይደለም። በሕይወታችን መደሰት ማለት በክርስቶስ ውስጥ ወደ መንፈሳዊ እድገት የምንመጣበት ቦታ አለ። ያለንበትም ሁኔታ ላንወደው እንችላለን። ማንም አስቸጋሪ ሁኔታን አይወድም። ነገር ግን በሕይወታችን ምንም ነገር ቢፈጠር ደስተኛ የምንሆንበት ቦታ ማግኘት እንችላለን። የምንፈልገውስ ያንን ነገር አይደል? ጳውሎስ እንደዚህ ብሎ ተናግሮታል። ክርስቶስና የትንሣኤው ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል እመኛለሁ። ዛሬ በትክክል እያወራ ያለው ለዛ ነው። በአካባቢያችን ብዙ ነገሮች ቢሞቱም በክርስቶስ ውስጥ መሄድ የምንችልበት ቦታ አለ እና ሁሉም ችግሮች፣ ሁሉም መጥፎ ሁኔታዎች፣ ጨካኝ ሰዎች፣ ብዙ ገንዘብ ያላቸው ሰዎችና እየሆኑ ያሉት ሁሉም ነገሮች በእሱ የምናምን ከሆነ በትንሣኤ ሕይወቱ ከዚያ በላይ እንነሳለን። በኢሳያስ አርባ ላይ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ተስፋ የሚያደርጉ ግን እንደ ንስር በክንፍ ይወጣሉ። እነሱም ፀሐይ ድረስ መቅረብ ይችላሉ። ይህንን የመጽሐፍ ቅዱስ ጥቅስ ከማንበብ ውጭ ሌላ ነገር ካላደረጋችሁ የዚህን ጥቅስ በሙሉ ውበት አትረዱትም። ነገር ግን ንስር በጣም በከፍታ የመብረር ኃይል አለው። በሕይወት የሚከሰቱ ማዕበሎችን አይፈሩም። በእውነቱ በጣም ኃይለኛ እይታ አላቸውና ማዕበል ከብዙ ብዙ ኪሎ ሜትሮች ሲመጣ ማየት ይችላሉ። እና ከእሱ ሮጠው ከማምለጥ ይልቅ ወይም መጥፎ አመለካከት ከመኖር ወይም ከፍራቻ አመለካከት ከመኖር እስኪመጣ ድረስ ይጠብቁትና ሞገዱ ወይም ማበሉ ሲመታቸው ከማበሉ በላይ እንዲሆኑ ያደርጋቸውና ከዛን በነፃነት እየበረሩ በታች የሚከሰተውን ነገር ይመለከታሉ። አያችሁ፣ እኛም እንደ አማኞች መሆን ያለብን እንደዛ ነው። ከችግሮቻችን መሮጥ የለብንም አሜን። ለምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር በቂ የሆነ ልምድ አላችሁ እና እዚህ ቦታ ላይ ለመድረስ የሆነ ጊዜ ይወስዳል። ነገር ግን በእውነቱ ማናችንም ችግር አንወድም። ነገር ግን እግዚአብሔርን የምትወዱ ከሆነ እሱ በሕይወታችሁ የሚፈልገውን ነገር ትፈልጋላችሁ እና ተስፋ ትቆርጡም። እግዚአብሔር በሕይወታችሁ የሚመጣ ማናኛውም ነገር ወስዶ በሆነ መልኩ ሕይወታችሁን እንዲጠቅም የማያደርግ ማንኛውም ነገር ወደ እናንተ እንዲመጣ አያደርግም። ነገሩ ጥሩ ላይሆን ይችላል፣ ነገር ግን እግዚአብሔር ጥሩ ነው። ይሄም እግዚአብሔር ችግሩን አምጥቶታል ማለት አይደለም። ነገር ግን ችግራችሁን ተጠቅሞ በጣም ጠንካራ አማኝ እንድትሆኑ እና ለሌሎች አማኞች ጥሩ ምስክር እንድትሆኑ ያደርጋቸዋል። በአሁን ጊዜ ስንቶቻችሁ የሆነ ነገሮችን እያሳለፋችሁ ነው? እሺ፣ ማለቴ አያችሁ፣ ታውቃላችሁ፣ እኛም ነገሮች አሉብን። ባለፈው ሶስት ዓመታት ሁለቱንም ዳሌን አስቀይሬ ያለው። አሁን የምትቀይሩበት ነገር በመኖሩ በጣም ደስ ይላል። ማወቅ ከፈለጋችሁ በጣም ደስ ይላል። የመዳን ሂደዱን ስታልፋላችሁ ምናምን ምናምን በዚህኛው ትንሽ ችግር አጋጠመኝ። እነሱ ሜዳ ችግር አልመሰላቸውም። አሁን እነሱ የሚያስቡት የጀርባ ችግር ብለው ነው። በነርቮቼ ላይ ችግር አጋጥመውኛል። ዛሬ ጠዋት ወደዚህ ለመምጣት ስትዘጋጅ ከግሬ ጀርባ በጣም ከፍተኛ መም ተሰምቶኛል። ታውቃላችሁ ህይወቴ ፍጹም አይደለም። ነገር ግን እናንተ እንድትተገብሩ የመነግራችሁ ነገር በራሴ ህይወት ላይ መተግበር አለብኝ። የእግዚአብሔርን ቃል ስለምትሰብኩ ችግር አያጋጥማችሁ ማለት አይደለም። እውነቱን ለመናገር ከሌሎች ሰዎች በላይ በጣም ትጠቃላችሁ። ታውቃላችሁ፣ በጠላታችን ላይ ስልጣን አለን። ምንም እንኳን በአንድ በኩል ቢመጣም በሰባት መንገድ ከፊታችን ይሸሻል። የሮሜ ሰዎች ስምንት በእነዚህ ነገሮች መካከል ከአሸናፊዎቹ እንበልጣለን። ከአሸናፊዎች በላይ መሆን ማለት ታውቃላችሁ ችግሮቻችሁ ከመጀመራቸው በፊት ወደ እናንተ የሚመጣውን ማንኛውም ነገር እንደምታሸንፉ ታውቃላችሁ ማለት ነው። አሜን። እሺ፣ ደግሜ መጠየቅ እፈልጋለሁ። ከእናንተ የሚወጣው ምንድን ነው? አሁን አስገራሚው ነገር የእግዚአብሔር ልጆች ጠላት የነበሩት ፍልስጥኤማውያን ጦርነትን የሚያካሂዱበት ዘዴ ነበራቸው። እስራኤላውያንም ተመሳሳይ ዘዴ ተጠቅመዋል። በዛን ጊዜ ጠላታችሁን የምታሸንፍበት አንዱ መንገድ በጉድጓዳቸው ውስጥ ቆሻሻ በመጣል ነበር። ይሄ ነገር ወዴት እንደሚሄድ ታውቃላችሁ አይደል? በጉድጓዳቸው ውስጥ ድንጋይ፣ ጠጠር፣ ቆሻሻ ወይም አፈር ይጥላሉ። ጉድጓዱም ይሞላና ምንም ውሃ አይወጣበትም ሌላ የሚያደርጉት ነገር በመሬታቸው ላይ ምንም ነገር እንዳይበቅል ድንጋይ ይጥላሉ ከብዙ ዓመታት በፊት ይህንን የመጽሐፍ ቅዱስ ጥቅስ ሳየው ይህንን ትምህርት አስተምሬያለሁ ደግሜ ለምን እንዳስተማርኩት አላውቅ ምክንያቱም እንደማስብ እኮ እኔ በጣም ጥሩ ምሳሌ ነው ዘፍጥረት 2615 ከዚህ የተነሳ ፍልስጥኤማውያን አባቱ አብርሃም በህይወት በነበረበት ጊዜ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፍኗቸዋል። ስለዚህ አፈር ዓለምና ሁሉንም ነገሮች ይወክላል እንበል። ጠላታችን ሊያደርግ የሚፈልገው ነገር ካለ ውስጣዊ ሕይወታችንን ባለማዊ ነገሮች መሙላት ይፈልጋል። ምንም እንኳን በሳምንት ሁለት ወይም ሶስት ጊዜ ቤተ ክርስቲያን ብንሄድና መጽሐፍ ቅዱስ ብናነብም የተወሰነ ነገር ብንሰጥም፣ ነገር ግን በእኛና ውጭ ባሉ ሰዎች መካከል ብዙ ልዩነት የለም። ምክንያቱም ጠላት ጊዜ አለማዊ በሆኑ ነገሮች ሊሞላን ይሞክራል። በዚህ ጊዜ አለማዊ ወደሆኑ ነገሮች ላለመግባትና በጽናት ለመቆሙ ውሳኔ የወሰነ ሰው አለ እና ታውቃላችሁ ብዙ ጊዜ አማኞች ሆነን እንኳን መንፈሳዊ ባልሆኑ ነገሮችና ኃጢአት ላይ ጽኑ የሆነ አቋም የምትይዙ ከሆነ ብዙ ጊዜ ብቻችሁን ለመቆም ፈቃደኛ መሆን አለባችሁ። አሜን። በመጽሐፍ ቅዱስ ላይ ወደ ህይወት በሚወስደው በጠባቡ መንገድ ላይ ቆዩ እና ወደ መጥፎ ነገር ከሚወስደው ሰፊ መንገድ ራቁ ይላል። እና እኔ በሰፊው መንገድ ላይ አብረዋችሁ የሚሆኑ ብዙ ሰዎች አሉ ማለት እወዳለሁ። በጠባቡ መንገድ ላይ አንዳንድ ጊዜ አንድ ሰው ብቻ ታገኛላችሁና እሱም ኢየሱስ ክርስቶስ ነው። ሁልጊዜ በዓለም ላይ በጣም ታዋቂ ሰው ሆናችሁ እግዚአብሔር እንድታደርጉ የሚፈልገው ነገር ማድረግ አትችሉ። ስለዚህ ያዕቆብ እስራኤላውያንን ለመርዳት ሲመጣ ያደረገው አንዱ ነገር በመጀመሪያ ያደረገው ነገር ጉድጓዱን ማጽዳት ነበር። ስለዚህ እስቲ ገምቱ ዛሬ እዚህ ለምን እንደመጣችሁ አላውቅም። ኢየሱስ ክርስቶስ እዚህ ያመጣችሁ ጉድጓዳችሁ ሊያጸዳላችሁ ነው። አሜን። የተወሰኑ ቆሻሻዎችን እናወጣለን፣ የተወሰኑ ድንጋዮችን እናወጣለን። እና ጠላት ድንጋይ ወደ እናንተ ሲወረወሩባችሁ ወደ እሱ ድንጋዩን መወርወር ትማራላችሁ። ያልኩትን ሰማችሁኝ? ጠላት ድንጋይ ወደ እናንተ ሲወረውርባችሁ ወደሱ ድንጋይ እሱም ኢየሱስ ክርስቶስን እና የእግዚአብሔርን ቃል መወርወር ትማራላችሁ። ጠላትን የምታሸንፉበት ምርጡ መንገድ በእግዚአብሔር ቃል ነው። ደግሜ ጠይቃለሁ። ጠላት ባለማዊ ነገር ሞልቷቸዋል፣ በድንጋይ ሞልቷችኋል ታውቃላችሁ። አንዳንድ ጊዜ ከዓለም ጋር ተስማምተን እኛ እያደረግነው እንደሆነ አናውቀውም። ታውቃላችሁ፣ ጠላት የሚያታልለን እንደዚህ ነው። ትንሽ በትንሽ ቀስ ብሎ ያደርገዋል። ከዛን ከዚህ በፊት የሚያሳዝናችሁ ነገር አሁን ምንም ስሜት ሳይሰማችሁ ታደርጉታላችሁ። እያንዳንዳችሁን ሁላችንም ልንጠነቀቅ ይገባል። ሁለት ነገሥት ሶስት 19 የተመሸጉትን ከተሞችና ያማሩትን ከተሞቻቸውን ሁሉ ድል ታደርጋላችሁ ውብ ዛፎቻቸውን ሁሉ ትቆርጣላችሁ ምንጮቻቸውን በሙሉ ትደፍናላችሁ መልካሙንም እርሻ በድንጋይ ታበላሹታላችሁ ሞባውያን ወደ እስራኤል ሰፈር ሲመጡ እስራኤላውያን ተነስተው ወጓቸው ሞባውያንም ከፊታቸው ሸሹ ከዛም እስራኤላውያን ምድሪቱን ወረው ሞባውያንን ፈጇቸው ከተሞቹ እንደመሰሱ መልካሙን የእርሻ መሬት ሁሉ እስኪሸፍነው ድረስ እያንዳንዱ ሰው አንዳንድ ድንጋይ ጣለበት። ምንጮቹን በሙሉ ደፈኑ፣ ጥሩ ጥሩንም ዛፍ ሁሉ ቆርጠው ጣሉ። ቂርሃረሴት ብቻ ከነድንጋዩዋ ቀርታ ነበር። ይህንን ስሙ፣ እርሷም ቢሆን ባለወንጭፍ ሰራዊት ከቦ አደጋ ጣለበት። ስለዚህ በመጽሐፍ ቅዱስ ላይ እንደዚህ የሚያደርጉ የእስራኤላውያን ወይም የጠላት ቡድን ሰዎች ነበሩ። ጦርነት የሚያደርጉት እንደዛ ነበር። እና ባለወንጭፍ የሚባሉ ሰዎችም ነበሩ። በእናንተም ህይወት ውስጥ ባለወንጭፎች አሉ። እና የነሱ ሙሉ ስራ በእናንተ ላይ ቆሻሻና ድንጋይ ወርውረው ጉድጓዳችሁን ሞልተውት ከትንሽ የፍሳሽና እንጥብጣቢ ውጭ ሌላ ምንም ነገር እንዳይፈስ ማድረግ ነው። በሌሎች ሰዎች ላይ ህይወትን የሚያመጣ ከእናንተ ያለማቋረጥ ፈሶ የሚወጣ ምንም ነገር አይኖርም።